ሰላም አለይኩም ራህመቱላሂ ወበረካቱ። የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ከእኛ ጋር ሁሉ ሰላም አልሐምዱሊላህ። ከቆይታ በኋላ ተመልሰን መተናል፣ በአዲስ ነገር ማለት ነው። የተሰራ እና ያማረ ትራት ልብስ ይዤላችሁ መጥቻለሁ፣ ማለ በጣም የሚያምረው። ለቻናላችን አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ይከታተሉኝ ማለት ነው። አበረታቱን። ከዚህ በኋላ ቶሎ ቶሎ ቪዲዮ እንድንለቅላችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። ውዶች ዛሬ ይዤላችሁ የመጣሁት እነዚህ የአማርና ይተባበር ኦሞ ከለር በነጭ ፍርግርግ ነው ማለት ነው። በከፋይ ጠርቅ ተሰራ ነው። በጣም ነው የሚያምረው። እንደዚህ እንደምታዩት ቤቢዋ አምስት ቁልፍ ናት። በጣም ነው የምታምረው። በጣም ውበት አለው። በአካል ከካሜራው በላይ በአካል ውበት አለው። በኋላም እንደዚህ ጠንካራ ማንችኒ ነው የምንጠቀመው። የመነጫጨት ባህሪ ምናምን የለውም። ማንችኒው በጥራት ነው የምንሰራላችሁ ማለት ነው። እዚህ ጋም እንደምታዩት ይሄ ትራሱ ነው። ትራሱ እንደዚህ ውጥር ያለ ነው። በጣም ነው የሚያምረው። በጣም ውበት አለው። አስራ አንድ ቁልፍ ነው ትራሱ። ያው የከስተመራችን ምርጫ እንደዚህ ስለነበረ እንደዚህ አሳምረን ሰርተን ሰርተንላታል ማለት ነው። በጣም ነው የሚያምረው ከኋላም በተመሳሳይ ከለር ነው። እንደዚህ በማንቺኒ ነው የምንጠቀመው። ያው እንደዚህ ጥንካሬ አለው። እንደዚህ ነው የምንጠቀመው ማለት ነው። ወዶቴ ከዛ በተረፈ ደግሞ የፍራሽ ልብስ በሙሉ ነው የተሰራው። የፍራሽ ልብስ በቅልቅል አንሰራም። ቅልቅል ሲሆን ያን ያህል ውበት አይኖረውም። ውበት የሚኖረው እንደዚህ በሙሉ ሲሰራ ነው ማለት ነው። እንደዚህ እንደምታዩት በጣም ያምራል። እዚህ ጋር የቡና ሱፍራም አለ። የቡና ሱፍራውም በጣም ነው የሚያምረው። ያው ተለቀ አድርገን እየሰራንላችሁ። እንደዚህ እንደምታዩት የቡና ሱፍራው በቅልቅል የተሰራ ነው። በጣም ያምራል ማለት ነው። እንዲሁም ከኋላችን ይሄ የምታዩት መጋረጃ ያው የከተመራችን ትዕዛዝ ነው እና እንደዚህ ማች አድርገን በአማራና በተዋበ መልኩ የፍሬንች ዶር መጋረጃ ሰርተንላታል። በሶስት ተከፋች ማለት ነው። እንደናንተ ምርጫ በሁለት ተከፋችም መስራት ይቻላል ማለት ነው። እንደ ትዕዛዛችሁ ስለሆነ የምንሰራው ከዚህ ውጭም ሌሎች ከለሮች አሉ፣ ሌሎች ዲዛይኖች አሉ። እናንተ የምትፈልጉትን በውስጥ መስመር አናግሩም ማለት ነው። እንዲሁም ከዛም በተረፈ ደግሞ የአበባ ምንጣፎች እዚህ ጋር እንደምታያቸው እነዚህ የአበባ ምንጣፎችን የምትፈልጉ ከሆነ ታሪፍ ከለሮች አሉት፣ በጣም ታሪፍ አሪፍ ከለሮች አሉት፣ አዲስ የገቡም ከለሮች አሉት ማለት ነው። እንደ እናንተ ምርጫና ትዕዛዝ እኛ እንሰራላችኋለን። በታማኝነትና በጥራት እናደርስላችኋለን ማለት ነው። ያው ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። ለዛሬ የነበረን ቆይታ ይሄን ይመስላል። በቀጣይ ቪዲዮ እስከምንገናኝ ወሰላሙ አለይኩም አሁ ላ